አንቺ ራስሽ እንደ እናት የምትቆጥሪ ከሆነ አብደሻል ማለት ነው። ይህ ሁሉ አመት በየቀኑ ሳለቅስ አንቺ የት ነበርሽ? አሁን መተሽ እናትሽ እኔ ስላልሽኝ ብቻ የማምንሽ እና የምቀበልሽ ይመስለሻል? ትሰሚኛለሽ፣ ወይዘሮ ገነት፣ እኔ እናት ኖሩኛ ያቅም እናት ካልኩም ደሞ የቤዛን እናት ነው። ምንም እንኳን እንደ ቤዛ ባታየኝም በቻለችው አቅም እናት ሆናልኛለች። ኤፉዬ እባክሽ ተረችኝ፣ ይኮድጃል አሁን ቀጥ ብለሽ ከቤት ይውጭልኝ። እንዳንቺ አይነት አረመኔ እናት ከሚኖረኝ ዘላለም እኔ እናት ባይኖረኝ ይመርጣለሁ። የምወዳት ገኒም ባታ ሰጪ ደስ ይለኝ ነበር ግን ካሁን በኋላ ለሰከንድ እንኳን ላይሽ አልፈልግም። ያፌት እንደጎረረ አልቀርም ማለት ነው። ያፌት እናቴን ጥሎ ካላሆኑ በጅ አድርጓል ማለት ነው። ሚሞሪ ሪከርድ አድርጎ ቪዲዮ ቀርጾ መረጃ አስቀምጧል። እስር ቤት የሚከትበትን አንድና አንድ መፍትሄ ይፈልጓል ማለት ነው። ቪዲዮ በእጁ ነው ያለው። አንድናንድ ደግሞ እና ኤፉ ነች። ኤፉንም ለማስፈታ ሲል የእሱ ያደርጋታል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፅ በጤነኛ በነበረችበት ሰዓት ገን የነገረቻትን በሙሉ እናትሽን ለምን ይቅርታ አላልሻትም ወይ ና ነው ወይስ ሰራተኛ የቤት ሰራተኛ ስለሆነች አፍረሽባት ነው? ለምንድን ነው እናትነትሽን የማትቀበው? በዛን ጊዜ እሷ ወድ አይደለም ተደፍተረሽ ወለደች። ከዛም ድጋሜ እዚህ ደና ቤት ላይ ብታሽ ሄደች፣ ማሳደግ ስላልቻለች። ይህንን ግን ለምንሻ ምንሻ አልተቀበችም በማለት አስደንግጣታለች ማለት ነው። ማለት ነው ኤፎ ድምፄ በመጀመሪያ የነበራቸውን ቅርበትም እያስታወሱ ነው። እንደምታውቁት ናቲም ጺም፣ ሁሉንም ነገር አስታውሰው እኔ ትጣላኛለች ምን ያክል ትጣላኛለች? በማለት ሲፈራ እና ሲሽቆጠቆጥ የነበረው ቢኒ ማለት ነው። አሁን ላይ ሁሉንም ነገር እያስጨነቀው ያለው ምንድነው? ናቴን ምን አደረጉት? ምን ላይ ነው የወሰዱት? ምንስ አድርገውት ይሆን? ከሰውነት ላይ ምንም ነገር ካልጎደለ ምንድን ነው ያደረጉት በማለት በጭንቀት ተውጧል ማለት ነው። በመርፌ እንድትወጋ አንገቱ ላይም ምንም ነገር አልተሰማኝም ነው ያለው ማለት ነው። ናቴ ከስልኬም በኪሴ ነው፣ ከኪሴ ምንም የጎደለ ነገር የለም ሰውነቴ ሙሉ ነው በማለት መልሱን ለቢኒ ይሰጠዋል ማለት ነው። ላቲና ኤፉ ጨረቀዬ ደግሞ ቁጭ ብለው እያሰቡ ነው። ተጨንቀዋል በጣም ከምንም በላይ ማለት ነው። እና ይህ ነገር እንደተፈጠረ እንዴት ስዛባ ዶቦ ቤት ውስጥ ሄደ? እንዴት ተገኘ? መጀመሪያም ብቻን አትሄድ ብዬ ነበር። ራስን ጠብቅ፣ ተጠንቅቅ ብዬ ነበር ነገር ግን አንተ አትሰማኝም በማለት ሀሳባቸውን እየተለዋወጡ ይገኛሉ ማለት ነው። ሆነ ለመናገር በጣም ትጠረጥራለች፣ በጣም ትፈራለች። እሱን ድጋሚ ማጣት አትፈልግም፣ ጨረቃዬ ወይም ኤፍራተ ማለት ነው። ኤፍራታ ከፍቅር አንጻር እስከ ሞት ድረስ ራሷን አሳልፋ የምትሰጥ ናት። በዛ ላይ ደግሞ በጣም የዋህና ትሑት ናት። ከራሷ ይደቅ የሰው ደስታ የሚያስደስታት ሁሉንም ነገር አሳልፋ አትሰጥም፣ ማለት የሰው ደስታ የሚያስደስታት ሰው ናት። ከራሷ ይልቅ የሰው ደስት ያስደስታታል። ሌሎች ተደስተው እሷ ብታዝን ደስ ይላታል ማለት ነው እና ብቻ በጣም እርህራህ ያላት ልጅ ናት። በጣም የዋህ ናት እና እንደነ አልማዝ አይደለችም። በሁለት ስም የምትንቀሳቀስ አይደለችም። እንደነ ቤዛም አይደለችም። ማስመሰል አትችልም ማለት ነው አንድና አንድ በፈጣሪዋ ብቻ የምታምን በጣም ጎበዝ አምላኳን የምታመን ካመነችበት ደግሞ እንደማይጠላ ስም ስለምታቅ ወደ እውነተኛ አምላክ የምታመልክ ልጅ ናት ማለት ነው። በጣም ይዋናት ደግሞ ሲበዛም ሰውን ካመነች የሚጎዳት አይመስላትም። ብቻ ከባድ ነው። ደሳደሳ ሆኖ ግን እኔ በዚች በጣም ነው፣ በጣም ታስደስተኛ ከሁሉም ነገረ ውስጥ የሆነ የምታደርጋቸው አክሽኖች እንደ ህጻናት ስለሚያደርጋት ህጻናት ወይ ደግሞ በራሳቸው ባህል በጣም ደስ ይለኛል፣ ያዝናናሉ ያስቃሉና፣ እኔም ከኑሮ ጋር እኩል ነው የምቆጥራት ማለት ነው። እና በጣም ታጣባታለሁ፣ ደስ ይላል። ግን ደግሞ ተረቷ ቁም ነገሯ፣ ቁም ነገራት ትምህርት ያለው ነገር መጠት ትናገረው እንድናትነት ይበሰላል።

እስከ ስድብ ድረስ አንቺ ተንኮለኛ፣ አንቺ አረመኔ እያሉ ማለት ነው። አዳም ሲሰርባት በጣም በከክራቦች ያላ ጣሽ በጣም ደስ ይላል። የተሸፋፈ መስተያየት ለቤተክርስቲያን ያላት ክብር በቤተክርስቲያን ዙሪያ በቃ ስታስቀድስ ስትወጣ ስትገባ የሚል በጣም የዋህና ትሁት ናት አልማዝ ማለት ነው። እንደ አልማዝ ቪዲዮ የሚሰሩ የተሰጣቸውን አለት ለመስራት ለማሳየት ግዴታ ውስጥ መሆን አለባት።

ግዴታ የተሰጣት ናት። ቀስ በቀስ እንቁላል በማሄዳለ ይባለ፣ ቀስ በቀስ እዛ ቦታ ላይ ስትደርስ እንትን ትለዋለ ይባለ። ስለዚህ ለማንኛውም ድራማውን እኩል ተኩል ለማድረግ የሚያሳምነው የሚያሳምን ነገር ለማድረግት ሲሉ ነው የሚያዛስተዋይትን ማለት ነው። ይቅርታ እየጠየቁ ነው።

ሁላችንም እናውቃለን። አንድ ሰው ለማስመሰል ደግሞ ምን ያክል አጥቶ ብቻ ከባድ ነው። እንዴት አስታውሳለ ያንን ከባድ ነገር ደግሞ አስታውሳ ለመናገር ስትል የሚጠፋባት ነገር አለ። አንዳንድ ደግሞ ለማስታወስ ሁሉ የምታወጣው ስትጠር ራሷን የሚያዘወራት ነገር አለ ማለት ነው። ብዙም እያስታወሰች ነው ነገር ግን አሁን የእናት ዘጡና ጉዳይ ምክንያቱ መጫውተው የሚጨርሰው ማለት ሐረግ ክፍል ስልሳ አንድ ይቀጥላል ማለት ነው። ቪዲዮውን የወደዳችሁት እንዳለ ያሳውቀኛል። ሰብስክራይብ ላይ አድርጉ። ያለውን ነገር አብረን ያለን ማለት ነው። ውድ ተመልካቾች ቪዲዮውን አትለፉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ከወደዳችሁት ነው፣ ከጠላችሁት ለፉ፣ ችግር የለውም። ስራውን የጤና የፍቅር የአንድነት ያደርግለን ጾሙን ደግሞ ከኃጢአት ውጪ ጥሩ ነገር የምንሰራበት ያደርግልን። ኃጢአትን የሚደመስስ መንግስተ ሰማያትን የሚወርስ አድርገን

ጠብቆን ብቻ ያቆየን። ወዳችኋለሁ፣ አከብራችኋለሁ። የምትወዱኝም ብቻ ሳይሆን የምትጠሉኝንም ወዳችኋለሁ። በክርስቶስ ፍቅር እያላችሁ በሰላማችሁ ይብዛ። መልካም ጉዞ። ተስፋ አድርጎ ሁሉም ነገር ለበጎ ነው ማለት ነው። እናት ልጇ ምግብ ሳት በላ ከዚህ ቤት ነቃቴ በማለት ልጅታ ጎርሳት ትሞክራለች አንድ ሁለት ተጎርሳት እና በጋ ይብላት ሄዳለች፣ ማለት ነው። የእናት ነጉር ሳማ አይዘለለም የማይናገረው ብ በማለት እያጎረሰች ትገኛለች። ይችን ይችን እናት እናት እናት ያባት ሆነጥሽ እያለች ግን ይሄ እውነት ለመናገር በጣም እንቁናት ናት። ሰው ለልጁ ሲል ዝቅ ብሎ እንደሚሰራ ዝቅ ብሎ እንደሚኖር እያስተማረችን ነው። እውነት ነው። አንድ ሰው ለሚወደው ሰው ምንም መሆን አለበት፣ ምንም መሆን ይችላል። እስከ ማ ድረስ መጋፈጥ እንደሚችል እያሳየችን እያስተማረችን ነው። ይችን አስመሳይ ሴት ግን እውነት ትንሽ ማስመረጃ እንግዲህ ሳምንት እንኳን ብትታሰር ቤት ሁሉ ፋታ ያገኛል ብዬ ነሳሳው አደረጋቸው። ፖሊስ ግን እየመረመረች እያጣራች ትገኛለች ማለት ነው። ፖሊስነቷን ማን ሊጠረጥርባት አልቻለም ማለት ነው። ዝጋጽ ኤፉን ለማሳጀት ያደረጉት ፕሮሰስ ነበረ። ፕሮሰሱ ግን አልተሳካላችሁም። ሆኖም ግን ላኪን የሰው አንዳንድ ክፉ ሆነው የሚሰሩ ሰዎች ማለት ነው፣ በቤታቸው ምን አይነት ቤት ይኖራቸዋል ብላችሁ በእናንተ ቤት ታስባላችሁ? ክፉ ደግ ዶሮ ወለ ምን ትላላችሁ? እኔ ክፉዎቹን ክፉ አድርጌ ነው የምወስናቸው፣ ደጎችን ሁሉ ነው መወስናቸው ማለት ነው። ደግ እንደበልካቸው ጥሩ ያማረው ሆነ ዝጋተንጎል ቢሰሩ ከውጭም ከውስጥ ያለው ጸባያቸው አንድ ነው ማለት ነው። ለምን ቤት ስለከለለው መልካም የሚሆኑ ይችላሉ ማለት አይደለም። ልክ ሊደገሻ ማስቻ አለ